አንተም ተጠንቀቅ፣ ልጅቷ ምንም ነገር ከማድረግ አትመለስ። እሱን ማቅ ቤትናት ደበራቶ ብለክ ቤት መተት ጠይቀት አታውቅም። ሁሉ ጊዜ አደ እንደተከተልካት ነው። ይህ ቅርታ ሩታ ቤት እመጣለሁ። እሺ፣ ግቢና እናውራለን። ብቻዬን ልሂድ፣ ቆይ አዲ አብርሃል ነበረች፣ እንዲገት ትሄድብሃለች። እና አሁን ወደ ቤት እንሂድ። አይ እትዬ የፍቅር እናት እንግዲህ የመረዘቻቸውና ቤተሰቧን ልትገላቸው የነበረችው ቤዛ እንደሆነች ካወቀችም በኋላ ቤዛ እንግዲህ ለሕግ መቅረብ አለባት ብላ ከወሰነች በኋላ ይህ ስልክ ጥሪ አድርጋላትም ነበረ። ሆኖም ለቤዛ በመደወል ነይ ፈልግሻለሁ ልጅ ብላ እንደተለመደው ተለመደው ለስለስ ያለ ፊቷን ነበር ያሳየቻት። ቤዛም እንግዲህ የሚፈጠረውና እና የሚቀነባበርላትን ነገር ስላላወቀች እሺ ማየ ይመጣለው በማለት እንግዲህ ተቀብላታለች። ሆኖም እንግዲህ ቤዛ ከመጣች በኋላ አሹና ሌሎቹ ሲጠቋቁሙ እና ሲጠቃቀሱ ካየችን በኋላ ይህ ነገር ለመልካም እና ለበጎ አይመስለኝም። ስለዚህ ነገሩን ከወዲሁ ቆም ብዬ ባስብበት የተሻለ ነው በማለት በርቀት ሆነ እያንዳንዱ የሚያወሯትን ንግግር በሙሉ ስታዳምጣቸውም ነበረ። ሴቶቹ ተንጨርጭረውባታል ወዲያውኑ እንዳያዟት እና እንዳገኟት እንግዲህ ከቤታቸው ሁሉም እየተፈራረቁ ጉሮሯን ነበር ለማነቅ የሞከሩት። አሹንም እንግዲህ ለምንድነው እዚህ ቤት ተመልሰ ያስገባዋት ያደረገችውን ነገር እያወቅ እያንዳንዱ ለምን በማለት ሲጠይቁት፣ እኔ እትዬ ያለችኝን ነገር ነው እንጂ እየፈጸምኩን ሌላ ነገር አይደለም። ደግሞ እህትዬ የለህ ሰጣት ሰዓት ነውና እናንተ ዝም ብላችሁ እስኪ እስከዚያ ድረስ ከዚህ ቤት እንዳትወጣ ጠብቋት፣ ከወጣሽ ምን አይነት ማምለጫና መያዣ የለም በማለት ለሴቶቹ የነግራቸውን። ቤዛ ቅድመ ሀሳባቸውን ስለተረዳች ግን እንደምንም ብላ ከዛ ቤት ለማምለጥ ሞክራለች። በሌላ በኩል እንግዲህ ኬንጎ ቅምጥ እና አፍቃኛለች በማለት ለጓደኛው ዳይመንድ እየነገረው ነበር። ዳይመንድ በዚህ ጉዳይ ተገርሞ እኔ አላምንም ለውጣላ የእውነት እያለ ሲያሾፍበትና ሲቀልድበትም ነበረ። የምጥላቸው ሴት ከአሁን በኋላ ኔ አፍቃሪዎች አሁን ምም አልቀርም ስለዚህ፣ ከአሁን በኋላ ከፊት የድርሽ እንዳትል በማለት ዳይመንድን ወይም ደግሞ ኬንጎውን ነግረዋለች ማለት ነው። ዳይመንድንም ደግሞ እንዲመክረው አስጠንቅቃ ነበር የነገረችው። በሌላ በኩል እንግዲህ የባቡሬ እናት መታለች። ሆኖም እንግዲህ የባቡሬ እናት ያው እብድ ነች ያማታል፣ እና በየአካባቢው እንዲሁም በመንገዱ የምታገኛቸውን ሰዎች በሙሉ በድንጋይ ካልከሰከስኩ፣ ካልፈጫችሁ እያለች ስታስፈራቸውም ነበረ። ሊሊ በሙሉ ልብነት እንግዲህ አይኔንማ ምንም ነገር ልታደርገኝ አይገባም፣ ስለዚህ ፊት ለፊቷ አይቼ ቁጭ ማለት አለብኝ እና ማናገር አለብኝ በማለት በድፍረትም እንግዲህ ምንም እንኳን እናቱ ብትሆንም ባቡሬ እብድ ነች የጨለለች ነች እያለ ስለ እናቱ ጠንቅቆ ከነገረት በኋላ የመጣው ይምጣ እንጂ እኔም ማልፈራት አይገባኝ፣ ግን እናተኔች በአግዛትና እና ደስተኛ ሁና ወደ ቀድሞ ህይወቷ ብትመለስ እንዲሁም ደግሞ እንድትመለስ ላደርግ እችላለሁ በማለት ጠይቀዋለች። እሱም እንግዲህ በያለችው መሰረት ለማሳየት እና ሄዶ እናቱን ለማስተዋወቅ ወስዷታል። ከውሰዳትም በኋላ እንግዲህ ጎዳና ላይ ጨፌ እንደምትሸጥ እና አምስት አምስት ብር እያለች እንደምትሸጥ አሳውቋታል። ከተለመደው ቦታ ከውሰዳት በኋላ እናቱን አላገኛትም ነበር እና የትን ያመጣኝ በማለት ጠየቀችው። ያው እማ ለዋዜ ነው ይህን ነገር እየሸጠች እና ይህን የተፈላለሰውን ነገር እያስተካከል ኩላንዱ ወዲያውኑ ማስተካከል ሲጀምሩ መጣችና እና አሁንም በድንጋይ ካሉ ግርባችሁ በማለት አባረረቻቸው። እነሱም አረማዬ ሰላም። እንግዲህ እናቱን ፈርቶ ይሮጣል። እሷ ግን እኔ አልሄድም አለች እና ወደ ኋላ ቀረች። ልጄ ወንዶች አተመኛቸው ነገር ነገ በብራቸው ወይም ደግሞ በአንቺ ገንዘብ የፈለጉትን ነገር ሊያደርጉሽ ይችላሉ። ደግሞ ለገንዘብ ሲሉ ወንዶች የማያደርጉት ነገር የለም እና ከእነዚህ ሰዎች ብትርቂ የተሻለ ነው በማለት ምክሯን ነገረቻት። እንግዲህ ሌሌ እሺ በማለት እንዲሁም በፍራቻ ከሰሮ ነበር ቁጭ አለችው። ባቡሬም ተደብቆ አያታል። ሊሊና ካሁን ከሁን ደበደበቻት፣ መታቻት ወይስ እንዴት ነው? እንግዲህ ሊልም የተወሰነ ጊዜ ካወራቻት በኋላ ስለ እናቱ ጥሩ ነገር እና ምን እንደሚያስደስታት እንዲሁም ደግሞ ቀረብ ብላ ጉዳዩን ካወራቻት ያለባት ችግር በቀላሉ ሊወገድ እንደሚችል ተረታ ነበር የተመለሰችው። እንግዲህ በሌላ በኩል አዴይ እና ዴብ ፍቅራቸውን እየተገላለጹ እያለ ትያይታቸዋለች። በዚህ የተነሳ እትዬ ይህን ነገር አውቀብናሌ በማለት አደይ በጣም ፈርታ ነበር። ዴብ ደግሞ ምንም አታስቢ፣ እትዬ የምታውቀው ነገር የለም፣ ብታውቀ ሲጀምር እንደዚህ በቀላሉ ዝም የምትለን አይመስለንም፣ በሰላም አታናግረንም፣ ትቆጣለች፣ በማለት እሷን ዝም ለማስባል ሞከረ። ቢሆንም አደይ ልብ አላረፈላትም። እንዴት እንደዚህ ተቀራሩን ዝም አለች። እንግዲህ ለምንድነው እዚህ ጋር የሆናችሁት ተብሎ ሲጠየቁ አሪያ እኮ ወደ ቤት ውስጥ አልነበረ ያው የአንቸ ምግብ ናፍቆናል፣ በማለት ጉዳዩን አጭበርብሮና እና ይነግራታል። እቲየም አደ እንደዛ ከሆንም አለክ ነው ከዚህ ደስ መተሽማ ባዶዎች መሄድ የለብሽ እና ክቤና የሆነ ነገር ሰርተች ጠብቂኝ እስከምመለስ፣ ደግሞ ቤቱን አደራ አለቻት። አንቸ አንቺ ከሌለሽበት እኔ ልምን አለች እሺ በማለት ሜዳ ስታያት፣ እንግዲህ ቤዛ መጣለች፣ ለምን መጣሻሉ? ተቀባበሏት። አሹ እንዴት እንደሳት አስገባታለ። ለምን አሁን ይች ልጅ አውጥቼ ካልወረወርኩ ማለች። አሹም እንግዲህ ተረጋጊ ትዬ እዚህ ቤት አምጣና አስቀምጣ በላይ ነው በማለት ይነግራታል። ወደ ውስጥ ከገባሽ በኋላ እንግዲህ በጥፊም ብለዋታል። ዞር በሉልኝ ምንም አላረኩም ማለት የተለመደ ቃል እንግዲህ ለቤዛ አዲስ አይደለም። ሆኖም መደጋገም ጀምራለች። በሌላ በኩል እንግዲህ ለወንድሟ ደውላ ለእናቴ ወዲያውኑ ብሩን አስተላልፍላት ትላለች። እንግዲህ የቤዛ ፍላጎት ምን ሊሆን ይችላል። እዛ ቤት ያሉት ሰዎች እያንዳንዱ ማጥፋት ነው? ካጠፋቻቸው በኋላ ሀብታቸውን ልትዘርፍ ነው ወይስ ደግሞ ዴብን ለራሷ ልታደርግ ነው? ፍቅርና አደይን ገለል ልታደርግ እና ከህይወቷ ከዛ ሲሆንላት ዴብን ለማግባት ነው የወሰነችው? ወይስ የቤዛ ዓላማ ምንድን ነው? ያው ሌባ እንደሆነች ትታወቃለች። የማጭበርበር የታወቀች ናት። ግን ደግሞ ለምን እንደዛ መመረዝ አስፈለገ የሚለው ጥያቄ እንግዲህ ስንቆቅልሽ ሆኖ ቆርቷል። ቢሆንም ቤዛ ፍላጎቷ ምን እንደሆን እስካሁን ስላልታወቀ ወደፊት እንግዲህ በድብቅ እየተከታተልን የምናሳውቃችሁ ይሆናል። በሌላ በኩል እንግዲህ ዳይመንድና ኬን ቁጭ ብሎ እያለ እያቸው ሩታ መጣች። ሩታ ከመጣች በኋላም እንግዲህ እዚጋ ምንሰራላችሁ ለምን ስራ አታሰርንም በማለት ዳይመንድ ጠይቋታል። እሷም ችግር የለውም ሌላ ሰራችሁ ይችላለሁ፣ በማለት የምችለውን ነገር አግዛችኋለች። ግን እነሱ የሰሩላት ስራና እና ከአሹ ጋር ሊሄድላት አልቻለም። ቢሆንም በቃችሁ፣ ምንም አይነት ደስ የሚል ስራ አልሰራችሁም፣ ስለዚህ ቀጣይ በማለት ጥላቸው ሄደች። ዳይመንድ በዚህ ጉዳይ ተናዷል። ምናልባት እኮ ይሄ ነገር ከተሳካለን ልክ እንደ ሾፌ የመስካውን ከችኮቹ ገንዘብ እንቀበላለን ብሎ ነበር ያሰበው። ይሄ ነገር አልተሳካለትም። እሱ ቢያበሳጨውም እንግዲህ ሄደች። ሌላም ወደ ቤት ከመጣች በኋላ እንግዲህ ከደምንድ ጋር እንዲሁም ደግሞ ከባቡሬ እናት ጋር ያለውን ነገር እንዴት ነው ነገሩ? ትላልቅ ሰው የምታውቀው የለም እንዴ እሷ ሊቆጣት የሚችል በማለት ጠይቀች። እሱ የቅምጥል አባት ነበር የምትፈረው፣ ግን አንዴ ከደበደበችው በኋላ ዘወሩ መጥቶ አያውቅም። እናት እኮ ችግሯ ከወንዶች ጋር ነው፣ ቢሆንም ይህ ነገር መፈታት አለበት በማለት ነገረችው። እሱም እሱስ ልክ ነሽ በማለት እንግዲህ ጉዳዩን ለመፍታት ሞክሯል። ቁጭ እንዳለም እንግዲህ የሌል ክስት አሁንም ቢሆን እየተከታተለች ነው። ደወለችና እና እኔ ጠርቅም ያለ ሀብት ልሰጥ እችላለሁ፣ እባክህ ይቺ ሊሊ የምትባለው ልጅ ከምድረ ገጽ አጥፋ ትለዋለች። እሱም የፈለግሽውን ነገር ማድረግ ትችላለሽ፣ ካሁን በኋላ ግን ሊሊ ልቅ ወዳትም ሆነ ምንም ላድርጋት አልችልም፣ እኔ ጠወቃ ሆናለሁ፣ ከአሁን በኋላ እንደውም ጫፏን እንዳነካት በማለት እንግዲህ ዝቶባታል። እንግዲህ ሌሌ ከስሯ ነበር እና ስልክ ንግግሩን ያደረገው ማነች በማለት ጠየቀችው እሱም አክስትሽ ናት ዛሬም እየፈለገች ነው እንዴ አዎ ለማንኛውም ሌሌ አትፍሪ ይህ ሁሌም ቢሆን ከጎንሽ ነኝ በማለት ይነግራታል እሷም እንግዲህ ሁሌ ከጎኔ ስላለ በጣም አመሰግናለሁ በማለት ምስጋናውን ገለጸችለት በሌላ በኩል እንግዲህ ዳይመንድና ሮማን ቁጭ ብሎም ነበር እንግዲህ ሮማን ሰላም ቀለችው በኋላ ከዳይመንድ ጋር ያላት ነገር አሁን ላይ ቁጥብ ሆኗል። እንደ አይደለችም ይህ አይደለም። እሱ መጠጋት እና መቅረብ ሲፈልግ እሱ እየሸሸች ያለችው በቃ አሹን ለማየት ሊሄድ ነው በማለት ስትነግረው ይናደዳል። እናንተ ደግሞ በቀዛ ትታያዩ አትሉም እንዲ አላቸው። እሷም እሺ መሄድ አለብ ብላ ስትነሳ በመንገዳቸው መጣች ና እያች አባረቻቸው። እንግዲህ ዳይ መንድ ጥሏት ነበር በማለት ነው ያሳዝናል ሬዛም እንግዲህ ከዛ ቤት አምለጣለች። እንግዲህ ማን እንደሚዛት የምናውቀው ነገር የለም። ሰላም ጤና ይስጥልኝ፣ ቤተሰቦች እዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ።